መናገርም ዝም ማለትም ፈተና የሆነበት ቤት አለ። ስትናገሩም መናገር የማይቻልበት ዝም ስትሉም ዝም ማለት የማይቻልበት ቤት አለ። በነገራችን ላይ ጭቅጭቅ ያለበት ቤት፣ መናገር የማይቻልበት ዝም ማለት የማይቻልበት መስጠት የማይቻልበት መቀበል የማይቻልበት ቤት ውስጥ እንደመኖር የሚያም ነገር የለም። ይህንንም ብታረግ ችግር ነው፣ ያንንም ብታረግ ችግር ነው። ብትናገርም ችግር ነው፣ ዝም ብትልም ችግር ነው። ብትሰጥም ችግር ነው፣ ብትቀበልም ችግር ነው እነሱ የሚሉትንም ብታደርግ ችግር ነው፣ አንተ የምትለው ብታደርግም ችግር ነው። እኔ የእውነት እንደዚህ አይነት ኢንቫይሮንመንት ላይ የምትኖሩ ሰዎች እንደዚህ አይነት ሁኔታ ውስጥ የምትኖሩ ሰዎች የእውነት በጣም ሲበዛ ሲበዛ ውስጤ በጣም ነው የሚያዝንላችሁ። ለምን ብዙ ቀን አይደለም አንድ ቀን ሰላም አጥቶ ማደር በጣም ሲበዛ ከባድ። ብዙ ቀን አይደለም አንድ ቀን ሰላም አጥቶ ማደር መዋል በጣም ሲበዛ ከባድ። ስራችሁ መስራት አትችሉም፣ መብላት አትችሉም፣ መጠጣት አትችሉም፣ መኖር ነው የማትችሉት። እና እኔ እንደዚህ አይነት ችግር በቤታቸው ካለ ሰኔ አንድ የነበረው ስልጠና እስከ ሰኔ ዘጠኝ ተራዝሟል። ሰኔ ዘጠኝ ስልጠናው የሚጀመርበት ቀን ነው። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ተጠቀሙበት። በጣም ቤታችሁ ሰላም ካልሆነ ሰላም የሆነ ህይወት መኖር አትችሉም። ጤናችሁን፣ አእምሯችሁን፣ ሰውነታችሁን ታጣላችሁ እና ይህም ቪዲዮ ለዘመድ ለጓደኛ ለቤተሰብ ላኩላቸው። ጥቂት ቦታዎች ይቀሩናል። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ሰዎች እንዳያመልጣችሁ። ለበለጠ መረጃ 0977 40 50 ላይ ደውሉ። እንዲሁ ደግሞ ዘወትር ማክሰኞ ራሳችሁ ላይ መስራት የምትፈልጉ መግቢያ ዋጋ በነፃ ነው፣ እንዳያመልጣችሁ። አመሰግናለሁ።